ኮንሶ አፕላይ የተሳተፋቸው ያላችሁ ልጆች እንዴት አድርገን ነው ሲፒኤስ ፖይንቱ ወደ ፖኬት የምንቀይረው ወይንም የኮንሶ ፖይንትን ወደ ፖኬት ቀይረው ዊዝድሮ ማድረግ የምንችለው ብላችሁ ጠይቃችኋል። በጣም ክሪቲካል እና አሪፍ ጥያቄ ነው፣ እመለስላችኋለሁ። ከዛ በፊት ግን ዊዝድሮ ያደረጋችሁ ሰዎች ካላችሁ እስቲ ምን ያክል ዊዝድሮ እንዳደረጋችሁ እና ወይም ያደረጋችሁም ከሆነ አማውንቱን መጥቀስ የሚደብራችሁም ከሆነ ዊዝድሮ አድርግ ያለው ብላችሁ ኮሜንት ላይ ጻፉ። ግን ኮንቴንት ክሬተሮችን አይመለከትም። ራንደም የሆናችሁ ሰዎች ዊድሮ ያደረጋችሁ ካላችሁ ኮሜንት ላይ ጻፉልኝ። ወደ ሲፒኤስ ስንመለስ እንግዲህ ቲሙ እንደሚለው ከሆነ በቅርቡ ወደ ዩኤስዲቲ ይቀየራል ነው የሚለው። ሶ ከሆነ እኔ ጥያቄ ያለኝ ምክንያቱም አሁን ላይ ዩኤስዲቲ ጋርድ ያደርጋል። ሶ ለምንድን ነው ሲፒኤስን አስቀምጦ ወደ ዩኤስዲቲ መቀየር የሚያስፈልገው ለምንድ ነው? ብዙም የሚያሳምን ነገር አይደለም። አንድ አሪፍ ነገር አላቸው በእርግጥ ፕሌይ ስቶር ላይ ከመቶ ሺህ በላይ ሰዎች አፓቸውን ዳውንሎድ አድርጎታል። አንድ አሪፍ ነገር ነው። እነሱ ደግሞ ሚሉት ዌብ ስሪ አፕ ነው ዲቨሎፕ እያደረግን ያለ ነው ነው የሚሉት ምክንያቱም ዩስቱ ኢርም የሆነ ዩስ ኬዝ ያለው የዌብ ስሪ አፕ ነው ዲቨሎፕ እያደረግን ያለ ነው ነው የሚሉት። ኦር ኤንሲፒኤስ ኮይን ደግሞ ወደ ኮይን የሚቀይሩት ከሆነ እና ቶክን የሚያደርጉት ከሆነ ዲዩ ቲንክ ኢትስ ኩክ አይመስለኝም። ለምን ምን ዩዝ ኬዝ አለው? አሁን ኮንሶ ሊሰጠን የሚችለውን ዩዝ ኬዝ እንደ ፕላትፎርም ሊሰጠን የሚችለውን ዩዝ ኬዝ ከሱ በጣም እጥፍ ቴሌግራም ሊሰጠን ይችላል። ስለዚህ ቴሌግራም ቶን ኮይን አለው ለምን ብለን ነው ኮንሶ ነው የምንጠቀመው? እንግዲህ አፕሊኬሽን እንዳያችሁት ነው፣ ያን ያክል ሩ የሚባል አፕሊኬሽን አለ። ብዙ ችግሮች እንዳውም ያሉበት አፕሊኬሽን ነው። ሰው በምን ምክንያት ነው የሲፒስ ኮይን ኢቨን ቶክን ቢሆን እንኳን ወርዝ ሊያደርግ የሚችለው የሚል ቤዚክ ጥያቄ አለኝ። የእናንተ ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮአችን ከተመቻችሁ ደግሞ ላይክ አርጉ፣ ሰብስክራይብ አርጉ፣ ቴሌግራም ቻናላችንንም ጆይን አርጉ። አሪፍ አሪፍ ነገሮች እዛ ላይ ፖስት ስለምናደርግ ቴሌግራም ቻናላችን ባዩ ላይ ያለ መቀላቀል እንዳረሱ